ውስርንበከ ቀለበት የታለ ቀለበትን አውልቀው እሱም ቀለበቱን አውልቀው። ዴዚ እኔ ምልህን ምትለው አስር ጊዜ ዴዚ እንደዚህ ጎንበስ ነገር አፍቃሪ ምሰል ገልጡ። ዴዚጌ አይመለከተኝም። ዴዚጌ፣ የኔ ውድ፣ የኔ ፍቅር አንችኮ አንችኮ ለእኔ ለህይወቴ ዋስትና ለመኖሬ ቅመም አንቺ ነሽ ዴዚዬ፣ ፍቅር ታገቢኛለሽ? ፍቅር ታገቢኛለሽ? ኖ ኖ! ሂድ ሂድ! አሌክስ ተከታ አልተውክም። ማርያምን አላማ አልተውክ። ሂድ ተከታ ያላ ሂድ ማፊ መርሳ ዜዳ አደናቅፋለች። አውጣው ቀለበቱ። አዎ ዴዚዬ፣ በእናትህ አሌክስ ተቀጣ። በቃ አታናደኝ አሌክስዬ። ወይኔ ዴዚዬ፣ ደምፀውን ካፋርገው እግዚአብሔርን አሌክስ እኔ ተቀጥቼ ይልሃለሁ ዴዚዬ በማርያም ጮክ በል ዴዚዬ። ሰው ተንቷን ነገር እኔ ስትቀጣ ሰው አልተኛም ነበረ ዴዚዬ። የኔ ፍቅር ፍቅር፣ ትኖር ትኖር፣ ዋስትናዬ፣ የህይወቴ ቅመም ማጣፈጫ፣ የህይወቴ አንቺ ነሽ ዴዚዬ ከአንቺ ውጭ ያሉ ሴቶች ኮሜንታተሮች ምንድን ነው? ምንድን ነው? ቆይ አንዴ ታነሳዋለች ግን፣ በቃ አሌክስ፣ አንድ ነገር ልንገርክ። ሌላ ቅጣት ቅጠኝቶ ለበለው ስልክ ልጅ ስልክ እየደወለች ነው ነው ማርያም፣ አንተ እኔ በማ በጅንኑ ነው የምፈራው። ችግር የለብኝም ግን ነው አይደለም ሌላ ቅጣት ቅጣኝ። እሱም ስራ ላይ ከሆነ ሊያነሳ ይችላል።

በላት። ምርጫ ስጠኝ። ምርጫ ስጠኝ። ምርጫ ስጠኝ። ኦኬ፣ እንደዚህ እንዳወራው ታውሪዋለሽ። አሁን እሱ ስራ ላይ ነው፣ ከአነሳ ሞክርለታለሁ። የሰማሸት ነበር ምግብ እየበላለች ምግብ እየወራ ከአነሳ ሞክርለታለሁ። ስራ ላይ ነው። ሁለተኛ ሻወር ትገቢያለሽ፣ አንደኛ ው ኦኬ፣ ደውልለት አለው ካነሳ ችግር እኔ ችግር የለብኝም። ካላነሳ ላይ ለቅጣት አነሳም ካላነሳ ችግር የለውም። አነሳ ማለት ነው። ስራ ሰዓቱ ነው እኮ አልኩህ። ይኸው እየደወልኩ የማንም ፎቶ

አንስቷን ጆሮ እንድትልሽ። እሱ አይደለም፣ እኔ ሌላ ጋር ነበር የደወልኩትኝ። አያነሳም። ይኸው በእውነት ማርያምን፣ ይኸው አያነሳም። ሌላ ቅጣት፣ አያነሳም። አሁን የስራ ሰዓቱ ነው። አንስቷን። አላነሳም። ሌላ ቅጣት፣ ይኸው አያነሳም ፎቶን አላሳይም ከአንገት በታች ላሳይቅ እንዴን አሳልፌ ለመንገድ አልሰጥም ትቀድዳለህ እንዴ ሻወር ግን ኖ ሻወር አልገባም እና ምንድን ነው የምትቀጭው ሌላ አንተ እኔ ከባድ ቅጣት ቀጥቼ ካውቃለሁ

እረጅስ፣ ጉድ ናት ማርያምን ማርያምን ለእሱ አይደለም፣ ለእሱ ለጅንኑ ነው የደወርኩት አላልሽ። ሻውርቤ ሰው እያየኝ ነው ያሉ ስድም። እንዴ ምን ሆነህ ነው? በዚህ ምንም ነገር ሳይመጥቀጭ ትቀጫለሽ አልኩሽ። አሁን የለኝም ካርዴን እንዳላስገባ እና እንደገና ኖን አሁን አሁን ሲ ወይ ሻወር ግቢ ወይ ፎቶ አሳይ ወይ አንድ አንበሳዎች ትልቁን አንበሳ ከሶስት ማለት ይኔ ለምሳሌ የጅንኑ ፎቶ ያልሆነውን እዚህ ጋር ባረግልክ ልታመን ነው። በዚህ አይደለም የሚቀጣው። በልጅሽ አስምልሻለሁ። ቀደኛ ነኝ እንደ እሺ። ሌላ ቁጥር ካላነሳለኝ እኮ ታዲያ ምን ላድርግ? ሌላ ቅጣት ቀይርልኝ። ማርያምን እኔ ሻወር አልወስድም ሰው ፊት። ወይ ፎቶ አሳይ ወይ ትልቁን አንበሳ ሩዚ ወይም ደግሞ ማርያምን በጣም ሬስፔክት አለኝ። እህቴ በጣም አከብርሻለሁ። እኔ ካርድ ደግሞ አላስገባማ። እንዳታስገቢ አስገቢ ብሎኛል። ቀይርልኝ አሌክስ። አወይ በማርያም አሁን በዚህ በተናገርኩት ቪዲዮ ነው በላት ነበር። በዚህ በተናገርኩት ቪዲዮ ማርያምን ነገር እሷ ትሰደባለች ሰዎች ታያለሽ እንዴት ነው እኮ፣ ስልክ አላነሳኩ ብሎኝ ነው እሱ። ፊል ተራግል አሌክስ ሀወይ ብማርያም እኔ ህትካ አይደለሁም ህትነሽ በደንብ አውቃለሁ። እዚህ አለም ላይ ያሉ ሰዎች በሙሉ እህትና ወንድሞች ናቸው። ከእሱ ጋር ተገናኝ። ይሄ ሌላ እሱ ሌላ ነው። እሺ አንድ መለያ እንጫወት። እሺ እንዴት ይሁን? እኔ ኮ አሌክስ እኔ ኮ ዝም ብዬ ላጫውትክ ብዬ እኮ ነው እኔ ለአንቺ ክብር ስላለኝ ነው የራሴን ወደ ጎን። ኦኬ፣ ችግር የለውም ብ ወደ ሷ ካሜራ አድርጌ ላይቭ ላይ እኔ ሻወር ልውስድ አሙል በጣም ዱባይ ላይ ሚስማር ይዘንባል እኔ